ሰላማ አሌኩም ራሕመቱላሂ ወበረካቱ ወድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ሳረፈዳችሁ? እንዴት ሰአት አቆጣጠራችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ እንግዲህ በአዲሱ በአክብሮ ትጠይቃለሁ ማለት ነው ቡድና የተከበራችሁ ቤተሰብ ለዚህ ቻናል ከሆናችሁ ሰብስክራይብ በማድረግ ልድሉ ምልክት ይጫኑ ማለት ነው። ነባሮች ደግሞ ላይክ ሼር በማድረግ እንዲያበረታቱ ኮሜንት እንዲሰጡ ያኔ በአክብሮት ጠይቃለው፣ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ተከሽቻለሁ ሱንላችሁ ነው የመጣሁት ማቀርብላችሁ ይሆናል ማለት ነው። አሀ፣ እስከ እንድትዳምጡ በአክብሮት ጠይቃለሁ ድጋሚ ማለት ነው። ትናንትና ለትኒ ሰዓት ኦላ ያለበሽም በሰላም ነው ብያለው ማለት ነው። በዚሁ አጋጣሚ ዛሬ ይዤላችሁ የመጣሁት የህይወት መንገድ የህይወት መንገድ ክፍል አምሳ ሶስት ነው። ክፍል አምሳ ሶስትን ነው ማለት ነው። ስለዚህ እሱን የምናይ ይሆናን ክፍል አምሳ ሁለት ባለፈው ሳምንት እንዳየ ነው ሄሮትና ሳራ እየተጨቃጨቁ እየጠረጠረቻት እያለ ነበረ ማለት ነው። ያለቀው ወይም ህይወትና ዳይት አንድ ላይ መሆን አትችሉም እናንተን አንድ ላይ የማያደርጋችሁ ነገር ብዙ ነገር አለ ብላ ህዊን ስጠይቀ ስትነግራት ህዊ ደግሞ ለምሳሌ አንድ ነገር ጥቀሽል ስትላት ብችልና በጠቀስኩልሽ ምነኛ ነበረ ግን አልችልም ብላታለች ማለት ነው። ዛሬ ደግሞ ክፍል ሀምሳ ሶስት ማለት ነው። ሂሩት ልጅቷን እንደወሰደቻት እና ገጠር እንዳደረገቻት የእናታቸው ጋር ማለት ነው፣ የእነ ሳራ እናት ጋር እንዳደረገቻት የእንትና ባል ያቀም ማለት ነው፣ የሳራ ባል እና እያወሩ ያለ ድንገት ትሰማቸዋለች ማለት ነው። ድንገት ትሰማቸዋለች ማለት ነው። ሳራ ሳራ በሰማቻቸውን ጊዜ ወይኔ ልጅቷን የቀማችኝ እሷ ናት ማለት ነው። እኔ በቃ ተንግዶ ወዳ ምንም በቃ ሀፊነሽ ብዬ አራራልሽም ሂሩ፣ ጠብቂ እኔ ካልሰራሁልሽ ትልና ወደ ቢሮ ታቀናለች ማለት ነው። ቢሮን ባቀናች ጊዜ እንትና ዳይት ቁጭ ብሎ እየጠበቃት ነበረ ማለት ነው። ቢሮ ላይ አንዳንድ መረጃዎችን እያጣራባት ስለሆነ አንዳንድ መረጃዎችን እየፈለገ ብሎ ነበር ማለት ነው። እሷም ለምን እንደተቀመጠና ለምን ቢሮ እኔ ነበለለሁበት እንደተፈተሽ ስትጠይቀው አንዳንድ ወንጀሎችን ሰርተሽ ከሆነ በየጊዜው ደብዳቤ ይመጣል። ደግሞም አልፎም ባለፈው ተደበደበች፣ ስለዚህ የሆነ ነገር አስበዋን፣ ስለዚህ የሰራሽ ወንጀል ምንድን ለታን። እሷ ምንም ወንጀል እንዳልሰራችና ንጹህ እንዲሆነች ይናገራል ማለት ነው። በዛም በቃ እንትን እያለ እያለ እሷም በቃ የእህትህን ከሰው ጋር ሆነ ተምታሟት አብረህ ቀረብ ብለህ እህቴ ምንድን ነው የምትፈልገው? በማለት ትጀምራለች ማለት ነው። ዳይትም እህቴ እውነቱን ልንገርሽ ዓይኔ እያየሽ ጠፍተሻል። ዓይኔ እያየሽ ሄደሻል። ሌላውን ተይው፣ ግን ለዛች ለምስኪል ለታማሚ እናትሽ ስትይ እንኳ አባክሽ ነገርሽን ተይ ተንግዶ ዳት በቃይ በይ ይህን ወንጀል ስራ ሽን አቁሜ ስላት፣ እኔ ምንም የወንጀል አይነት ስራ እየሰራሁ አይደለም፣ ስራ ለመኖር ደግሞ ስራ ግድ ነው ብላ ትመልስለታለች። በዚህም የተነሳ ለማንኛውም እየተከታተልኩሽ ነው በእያንዳንዷ ደቂቃ በሏት። እህቱን አስጠንቅቆ ከቢሮ ሲወጣ ማለት ነው። ወደ ሰራተኞቹ ዋጋ ወይም ወደ ሰላሎች ዋጋ ትደውልና ይሄን መርከብ የሚያስቀምጠውን ሰውዬ ማንነቱን አጣርታ በዚህ ሳምንት ውስጥ እንድታሳውቀኝ ስለ አሳስብሃለሁ ስትለው እሱም የማወቅ እንዳልቻለ ቢያወጋትም እኔ ግን ምከፍልህ እንደዚህ አይነት ነገር አጣርታ እንድሰጠኝ እንጂ ሌላ ወሪያ አይደለም ትለዋለች ማለት ነው። በዚህም የተናዳ ስልኩ እንደዘጋችው የሳራ ባል ሳሚ ማለት ነው፣ ወደ ቢሮ ያቀና ወደ ቢሮ ሲያቀና እባክህ አሁን አንተን የማስተናግድበት ጊዜ አይደለም፣ እባክህ ተመለስልኝ ስትለው፣ ዛሬ እንኳ ልጨቃጨቀሽ አይደለም የመጣሁት፣ ግን ያው ይቅርታ ልጠይቀሽ ነው። በአሁኑ ልጅቷ አንቺ ጋር እንደሌለች አረጋግጫለሁ። ያተን ሲጀመር ስለ ልጅቷ ሆነ ስለሌላ ነገር ላወራ አልችልም፣ እንደዚያ በጣም ተበሳጨቻለሁ ትልና ያው በጽሁፍ ነው ማለት ነው፣ ከታች ታስቀምጥለታለች ማለት ነው። እሱም እሺ ብሎ ይሄዳን ማለት ነው። በተረፈ እንግዲህ ሂዊ ፎቶ እያየች እያለ ድንገት ይመጣና ሚኪ በጣም ተገርማ እያየች እያለ ምን እያየች ነው ሲላት፣ ፎቶ እያየሁ ነበር የነዳ የትን ልጅነት ፎቶ ትለዋለች ማለት ነው። እስቲ ሌልስላ እኔ አንድ ነገር ግራ አጋብቶኝ ነው ትለዋለች። ምንድን ነው ግራ ያጋባሽ ብሎ ሲጠይቃትም እሷም ይሄ ፎቶ እሷ ጋር እንዳለ ትነግረዋለች። ሙስታሄል ይሄ እኮ ሳራ ዳይት እና ሂሩት ናቸው። ስለዚህ ንፈጽሟንች ልኮኛችን እኔ ይሄ ፎቶ እኔ ጋር እንዳለ እርግጠኛ ነኝ ትለዋለች ማለት ነው። አይ ቆይማን አረጋግቼ ብሎ ሲነግራትም እኔ ሳላመንከኝ አሁን ላመጣልህ እችላለሁ፣ ብላ ሂዊም ተመቀመጫዋ ስትነሳ፣ እሱ ግን ራሴን አመመኝ አዞሬ ብሎ ለመገዳገር ይሞክራ። እሷም ልቧ ርህሩህ ነው እና ምን ላምጣልህ ምን ላድርግልህ ብላ ስት ሐኪም ቤት ሄደች መድኃኒት ግዢልኝ ይላታል ማለት ነው። በዛ አጋጣሚ ወይም በዛ ቅስፈት ፎቶ እሷ ጋ ያለውን አመሳስሎ ሊደብቀው ነው ማለት ነው። እሷም እንግዲህ ቶሎ ብላ ወደ ፋርማሲዋ ስታቀና፣ እሱም ክፍሏ ገብቶ ከ ቱ ፌስታ ውስጥ አውቶ ፎስ ሆኖ ውስድባታን ማለት ነው። ስለዚህ እንግዲህ እንደዚህ እያለ እያወሩ እያለ ሳሚ ይመጣል ማለት ነው። ከሳሚ ጋር ስ እንዴት ነህ? ደህና ነው። ከየውጭ ጉዳይ እንዴት ሆናለ ብሎ ቢጠይቅም ሳሚ ግን የተወሰነ ነገር ሳይጠረጥረ አይቀርም ሚኬን ማለት ነው። የውጭ ፕሮሰሱ አሪፍ ነው ይለዋል ማለት ነው። እኔ ምሄድ ፈልጌ ነበር ፕሮሰሱን እንዴት ናርጌ ልጀምር ቢለውም እኔ ሄጄ ስጨርስ ያንተ ደግሞ ትጀምራለህ ይሄን ይሳካና ትላ ይላዋል ማለት ነው። እሺ ብሎ እሱም በዚህ በሀሳቡ ተስማምቶ ወደ ውጭ ይወጣል ማለት ነው። ውጭ ላይ በወጣበት ጊዜ ሂሮትን ያገኛታል። ሂሮት ዬ እንደዚ እንደዚ ነው ጉዳቱ እንደተነገራቸው ይገባል። ሂዊ በትንሽ ቢሆን ሳ ጥራት ቀረም ትለዋለች ማለት ነው። እሷ ምን ላርግ ተንግዶ ወዳ ምን ማድረግስ እችላለሁ ትለዋለች ማለት ነው። አላቅም፣ ግን በየአንዳንድ ጉዳዮች ውስጥ ከጎንሽ ነኝ። ነገር ግን የተቻለሽን ይሄ ነገር ማብቃት አለበት፣ ተጎርተሽ ማየት አልችልም ይላታል። እሺ አስብበታለሁ፣ ግን አሁን አይሆንም ይላታል ማለት ነው። ወደ ውጭ የወጡና የሆነ ሰው ማግኘት አለብን ብለው ወጥተው ሲመጡ እንግዲህ ሳሚ ሂሩትን ልጅቷ እንድታመጣ ተንግዶ ቃል ገብቼ ነበር። በአንቺ ምክንያት ነው ቃሌን ያፈረስኩ። ስለዚህ ልጅን አምጭ ይላታል። ዓይኔ ለህዊ ስለ ያስቀመጥኩ ልጅቷ እዚህ ብኩ መቼና መቼ የሆነ አንድ ቀን እንደምትወሰድ አልጠናጠላት ማለት ነው እዚህ እንግዲህ የተነሳ ሂሩት ያው ተበሳጭታለች ማለት ነው። የተበሳጨችበትም ጉዳይ ያው ሳሚ ስላት ተረዳት ነው ማለት ነው። ጉድ ይሄን አውረቸው ነው ከዚህ ተቤት ወጣው ብትለውም ያን ችጉር ተኔ ጉዳይ ወጣ አይበልጥም። ስለዚህ ምንም ነገር ለማድረግ እንዳትሞክሪ ይላታል ማለት ነው። እሷ በዚህ የተበሳጨችው ማለት ነው። ፎቶውን ድጋሜ ሂዊ ወደ ክፍሏ ስትሄድ ታጠዋለች። እኔ ግን እርግጠኛ ነኝ ይህ ፎቶ የተመሳሰለ ነው ቤተሰቦቼ ናዝሬት ይኖሩ ነበረ ወይስ እንዴት ሊመሳሰል ቻለ? ብላ እያሰበች እያሰላሰለች እያለ ከቢሮ ድንገት ትመጣና ሳራ ወደ ናዝሬት መሄድ ፈልጋለሁ ትላለች ማለት ነው። እሱም ለምንድን ነው የምትኬጅ ሲላትም፣ ምነው ከዛሬ ሂጂ ሂጂ ነበረ ምትለኝ፣ አሁን ደግሞ ዲሄር ስልህ ሀት ሂጂ ምትለኛለ? ወንድሜ ምንድን ነው? በፊት አጣሽ አለሁ ብዬ ስለምፈራ ነው። አሁንስ ምንድን ነው? ገጠር የመሄዴን የማጣሽ ነገር ምንድን ነው ብሎ ይነግራታል ማለት ነው። እሷም እንግዲህ እዚህ የተነሳ እንትን ትላለች ማለት ነው። ያው እንትና ሂሩት ትንሽ ጎበዝ ልጅ ናት። ግን ትንሽ ፈተና ሳይገጥማት አይቀርም። ምክንያቱም ሌብም እንትና ጠርጥሯ እንዲጠረጠር ያደረገችው ነገርም እሷ ናት ማለት ነው። በዚህ የተነሳም ወደ ቤታቸው ሄዳለች ማለት ነው፣ ወደ ናዝሬት ሄዳ ልጅቷ ልታመጣ ነው። ሂዊም እንግዲህ ያው ልጄ ጠፍታለች ብላ ነው የምታስበው። ሂሩት ግን ከውጭ ስትመጣ ድንገት ዴቭ የት ነሽ? ሰላም ነው? የት ልኬር ነው ገፍትራኝ የምትሄደው ስትለው፣ አታውሩም እንዴ ስላት፣ አሁን እኔ እና እሷ እኮ አናወራም ትለዋለች ማለት ነው። እናቴ ጋር ልትሄድ ነው ናዝሬት ስላት፣ ምን ብላ ደንግጣ ተከተላት ትወጣለች ማለት ነው። ዴቭም እንግዲህ ለሰራተኞቹ ወይም ለአጋቾቹ ደውሎ ምንም እህቴ ጉዳት እንዲደርስባት አልፈልግም፣ ነገር ግን እንዴት ትያዝ እፈልጋለሁ ብሎ ትዕዛዝ ይሰጣል ማለት ነው። ሳራ ትያዛለች ወይስ ሳት፣ ትያዝም፣ ትታገታለች አትታገትም፣ አላህ አለም ማለት ነው። ለማንኛውም ሁሉ የስራው ያገኛና የሥራቸው እያገኙ ነው ብዬ ተስፋ አደርጋለሁ ማለት ነው። ውድና የተከበራችሁ ቤተሰቦች ማለት ነው እንግዲህ ህዊና እንትና ወንድማማቾች ናቸው። እህትና ወንድም ናቸው ማለት ነው። ሳራስ የሚያወቀች ለት ያው የሌትላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ። ሰላሙ አለይኩም ወረህመቱላህ።